በምስራቅ ደንቢያና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው ተመለሱም። የበደሉትን ማህበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ እየተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተስፋዬ ጠገብ ተጨማሪ ዘገባለው። ታጥቀው ለሚታገሉ ኃይሎች መንግስት የሰላም አማራጮችን በተደጋጋሚ እያቀረበ ነው። ጥሪውን ተከትሎ የትጥቅ ትግሉ በማህበረሰቡ ላይ እያደረሰ ያለውን ሁሉን አቀፍ ጉዳት የተረዱ ኃይሎች ወደ ማህበረሰቡ እየተቀላቀሉ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለዋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ። ምንባል በነበርኩበት ቦታ የጎንደር አርባ አራቱ ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት አላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው፣ አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣቱ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወዳቀረበልን የሰላም አማራጭ አማራጩን ተጠቅመን ወደዚህ የመጣ ነው ሻለቃ በድሩ በደግ የደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ የሰላማዊ ጥሪ ተቀብለን ስለመጣና ሙላችንም ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስረት ነው። እንደ አማራ ክልል በተፈጠረው የሰላም እጦት ማህበረሰቡ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች ተዳርጓል። ወደ ማህበረሰባቸው የተቀላቀሉ ኃይሎች የተስተጓጎሉ ማህበራዊ እንቅስቃሴዎች እንዲስተካከሉ የበኩላችንን ኃላፊነት ለመወጣት ተዘጋጅተናል ሲሉ አስተያየታቸውን ሰጥተዋል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ፣ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኒሄትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደናል፣ ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይህኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። የግል እኛ ከዚህ በኋላ ትምህርቱንም ምምንም እንዲ ወደፊት ያለው ነጽዋን ህዝባችንም እንዲማርና ህሏንም ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለነ ነው። ከዚህ በኋላ ግን እኛ ወደዚህ እንደምንሆን ነው። ተማሩም ለህዝቡ እንቆማለን ብለናል። የጎንደር ከተማ አስተዳደር ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን የሰላም አማራጭ የተቀበሉ ታጣቂዎችን ተቀብሏል። ወደ ማኅበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ የመቀበልና ሌሎችም ጥሪውን እንዲቀበሉ የማድረግ ስራ እየተሰራ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነ ቴዎድሮስ ተናግረዋል። የነበራቸው ትግል እውነተኛ ለመሆኑን የውሸት መሆኑን እነሱም ያረጋገጡልን በመሆናቸው ይሄ ትግል የሰላሙን አማራጭ መከተልና መሄድ ባለብን አግባቦች መሄድ ይገባናል፣ ህዝባችን በድለናልና ህዝባችን ምንከሰው ትጥቃችን አራክፈን የሰላምን አማራጭ መጠቀም ባለብን መንገዶች መጠቀም ይገባናል በሚል ደረጃ የመጡ በመሆናቸው በሰላም ተቀብለናቸዋል። ሌሎች ጓደኞቻቸውም በሰላም እንዲያመጡ መልእክት ተሰጧቸዋል። ከማህበረሰቡ ጋር በተደጋጋሚ የሚደረጉ የሰላም ውይይቶች የከተማው ሰላም እንዲሻሻል ከማድረጉ በተጨማሪ የሰላም ጥሪውን የሚቀበሉ ኃይሎች ከጊዜ ወደ ጊዜ ቁጥራቸው እንዲጨምር አድርጓል ይላሉ ዋና አዛዡም። ከዚህ በፊት ከትናንትና በፊት ቀደም ብሎ በአዘዞ ክፍለ ከተማ ከነጦር ጦር መሳሪያው የሰላምን አማራጭ ተጠቅሞ የመጣ ኃይል አለ። ትናንትናም በተመሳሳይ በማራኪ ክፍለ ከተማ ከነ ጦር መሳሪያው የሰላምን አማራጭ ተጠቅሞ የገቡ ሰዎች አሉ። ይህም መሰረት አድርገው በተለያዩ መንገዶች ማህበረሰቡን የቅስቀሳ ስራዎች እየተሰሩ ነው። አካባቢው እንዲጠብቅ የጸጥታው ባለቤት ራሱ ማህበረሰቡ እንዲሆን የማድረግ ስራዎችን እየሰራንባቸው ያሉባቸው ሂደቶች አሉ። የተጀመረውን ልማት ለማስቀጠል እና ዘላቂ ሰላም ለማምጣት ማህበረሰቡ ከጸጥታ መዋቅሩ ጋር በባለቤትነት እንዲሰራ የጎንደር ከተማ አስተዳደር ፖሊስ መምሪያ ጥሪ አቅርቧል።